ይህ ነቢይ እግዚአብሔር ቅዱስ ኢሳይያስ ግን ሲጽፍ በእርሱ ቁስል እኛ ተፈወስን ይላል። ኃላፊ አድርጎ ነው እንደው የሚናገረው በማን ቁስል? እ አዎ ትንቢተ ኢሳይያስ ምዕራፍ 53 ከቁጥር አንድ ጀምራችሁ ያለውን በደንብ አንብቡት እዩት። ኢሳይያስ 53 አንድ እዚያ ላይ በሰፊው ተቀምጧል። አዎ ህዝብ ሲከፋ አልታዘዝ ሲል ትርፉ በጨለማ መዋጥ ነው። የሚያስደነግጠውና የሚያስፈራው ግን ብርሃን በወጣበት ዘመንም ጨለማን መምረጥ ከባድ ነገር ነው። ከባድ ነገር በጣም ፀሐይ ያለ ጨለማ ካልሆነ የሚል ስለሆን ያለው ሰው አጥፍቶ ጠፊ ማለት ይሄ ይሄ ነው። በነገራችን ራሱ የሚጠፋ ነው። ጨለማ ውስጥ ጨለማን ተገና አድርጎ ህይወቱ ነው ያጠፋል እና ጨለማና የሞት ጥላ የተባሉትን አጫጭር ምሳሌዎች እያነሳን እናያለን። አንደኛ አንደኛ ጨለማና የሞት ጥላ የተባለው ክፋት ነው። ክፋት ምንድን ነው? አልኳችሁ። የሰው ልጅ ክፉ ስራው ነው። እንዲህ ይላል አብደረሰብ ጽልመተ ምነበርሃን

ለማውስጥር የሚሰራው ልብ ብላችሁ ተመልከቱ። የሚቀዳ ማነው ማነው? እግዚአብሔር ነው። እሱን ጭነማ ይገርነው ይገርደዋለሁ የማይገርደውን አምላክ መደመቅ ማለት ከምትደበቁ አትደበቁ። ምን አደርጋችኋለሁ? አልፈልጣችሁ አልቆርጣችሁ። እርግጥ አልመለስ ካላችሁ ጥሩ ሰይፍ አለ። መንፈሳዊ ሰር ሰይፍ ማለት ነው። ያንን ማድረግ ይቻል ይሆናል ነገር ግን ከሰው ማን እንዳያይ ነው? ከሰው ይልቅ ማን እንዳይመለከት ነው መጠንቀቅ? ዮሴፍ እኮ ያለው ይሄ ነው። ይህንን ነው የጲጥፋራ ሚስት ምንድን ነው ያለችው? ማንም የለም አሁን፣ ማለት የለ ደንገጥሮች፣ የሉ ባሮቻችን በሙሉ የሉ፣ እኔ እናንተ ብቻ ነን። የንጉስ ሚስት ልብ በሉ። አያችው በቃ፣ እናንተ ብቻ ነን፣ ናማ ፈቃዳችን ንፈስም አለችው። አይ አላት፣ አይሆንም ባልሽ ላይ ይችላል፣ አገልጋዮችሽም ላይ ይችላሉ፣ ደንገጡሮችም ላይ ይችላሉ። ዋን መንደርሙ እንደኔ ዋቀጆ ነርሙ ለማ አርጉሊዛ አያቸው፣ ሰው ላይ ይችላል፣ ሰው ስለ ላይ እግዚአብሔር ላይ አይችልም ብሎ ማሰብ ምን አይነት እብደት ነው? አያቸው ከባድ የለማንም የለም ማለት ነው። ኧረ እግዚአብሔር አለ ከሁሉ በላይ ሆነ በፍጹም አለ። እንግዲያውስ ከቃሌንም የምትል ከሆነ ካፈርኩ አይመልሰኝ የሚባል አባባል አለ። ክፉ ስራቸውን ያልተባበሯቸው እንደሆነ ባሰት ከሰው ፓርቴዘሮች አላችሁ እዚህ አካባቢ ተማሪዎች ሳትሆኑ ተመረቃችሁ ፓርቴዘር የሆናችሁ የግዢ ባለሙያ አላችሁ እዛ አካባቢ ኃላፊዎች ምን ይላሉ ይባላል? ትበላ እንደሆነ ብላ፣ ታበላ እንደሆነ አብላ፣ ያለዚያ ሌላ ነገር ነው የሚከተለ አይነት ነገር ይላል። የፊት ፋራ ሚስት የፐርቼዘር አለቆች አሉ በዚህ ዘመን። እንደ ፊት ፋራ ሚስት የሆነው ይህን ያልኩህን ፈቃደ ስጋ ከኔ ጋር ካልፈጸም እጩሃን ነው ትያዛለ፣ ወህን ትወርዳለ። አሰበ ማን ቅዱስ ዮሴፍ የስንት ዓመት ወጣት ነው ነት፣ አፍላ ወጣት። እግዚአብሔር ይታረቀን በእውነት ልጆቻችን፣ ወንድሞቻችን፣ እህቶቻችን እግዚአብሔር ይታረቀ። በወጣትነትም ለካ ለእግዚአብሔር ልብ ይገዛል። ልብ ልብ፣ ለእግዚአብሔር የመገዛት ፈቃድ አለው ለካ አያችም። ሰው በዚህ ዕድሜ አይከብድም፣ አይከብድም። ቅዱስ ጊዮርጊስ ስሜው በሀያ አመት እኮ ያው ሁሉ ነገር የሆነ ከዚያ በኋላ ስድስት አመት ትገደላለ ተባለ። ያው ሁሉ ነገር ተከሰቶ ከሀያ ስድስት አመት አላለፈውም ማለት ነው። አያችሁ፣ ተመልከቱ። በወጣትነት ዘመን አንቺ ትጮሃያለሽ እግዚአብሔርን እንጮሃል ግን እግዚአብሔር ጮሃት ይበጣል የማን ማን

እሱ ሄደ ኋላ ሲጣራ በደለኛ እሷ እንደሆነ ሰው እንኳን አወቀባት መጨረሻ ላይ። ነገር ግን ሰማይ ምን አይደረግ አይታረስ ንጉስ፣ አዎ የእሷ ተሰሚ ሆነ። ተመልከቱ። ስለዚህ ይህ ጨለማና የሞጥና የተባለው የሰው ልጅ ክፋት ነው። እግዚአብሔር አያየኝ ማለቱ ደግሞ የባሰ የክፋት ክፋት፣ ሁለተኛው ድንቁርና ነው። አዋቀዮ ተውፊ ዋሴ የቀናፍተው ቀገባሰተወላሉ እነዚህ ናቸው። አለማወቅ ለእግዚአብሔር የሚቀርበውን መሥዋዕት ለፍጡራን የሚያቀርባለ ሰማይ ምድርን ፍጥረታትን ሁሉ አምጻኤ ዓለማት ገባሬ ዓለማት ፈጣሬ ፍጡራን ልት እግዚአብሔርን ትቶ ከሰይጣን ቢጠጋ ለእግዚአብሔር የሚቀርብን የአምልኮ ስግደት ለሰይጣን የሚገብር ለድንጋይ ለጣዖት ለባዕድ አምላክ የሚገብር አለ። ስግደት አይነት አለ። የአምልኮ ስግደት አለ፣ የጸጋ ስግደት የጸጋ ስግደት ከእውቀት መራቅ ይህ ጨለማ የሞት ጥላ ተብሏል። ጨለማ የተባለው ድንቁርና የሞት ጥላ ከእሱ ጋር ተይዞ የሚመጣው ፈዳ እንዲህ ይላል በትንቢተ ሆሴዕ ምዕራፍ አራት ቁጥር ስድስት ላይ ሕዝብ እውቀት ከማጣት የተነሳ ጠፍቷል። ምን ከማጣት ምን ከማጣት ምን አይነት እውቀት የአጵአት እውቀት አይደለም የጽድቅ እውቀት፣ የሞት እውቀት አይደለም፣ የህይወት እውቀት፣ የቸርነት እውቀት የስግብግብነት ሳይሆን፣ አዎ እውቀት በማጣት ውስጥ የምኖረ ሆነ። አዎ እንግዲህ እግዚአብሔርን እንደ አምላክነቱ አላከበሩትም ይላል ቅዱስ ጳውሎስ። እግዚአብሔር እንደ እግዚአብሔርነቱ አላከበሩትም፣ በሮሜ መልእክቱ ምዕራፍ አንድ ቁጥር ሀያ ጀምሮ ያለውን እዩት። እግዚአብሔር እንደ እግዚአብሔርነቱ አላከበሩትም። እግዚአብሔር ይቀናል፣ ይቀናል ከፋግራጆችን ይቀጣቸዋል አሁ ይሰማሉ። አእምሯቸው ደካማ ነው። እውቀትን ይሸሿታል። ድንቁርናን ይጠጓታል። አለማስተዋልን እቀርቧታል። ማስተዋልን ይፀየፏታል። እንደነዚህ አይነቶቹን ባንደኛው ቆሮንቶስ መልእክቱ ምዕራፍ አንድ ምዕራፍ ስምንት ከቁጥር ሰባት ላይ አእምሯቸው ደካማ ነው እና ይረግሳሉ ብሎ ገልጾታል። አእምሯቸው ምንድን ነው እና ደካማ ማ ነው። አለማዊ እውቀት መያዝ እኮ አይቸገርም። አብነቱን አጥና ሲባል ትምህርቱን አጥና ሲባል ትንሽ ከበደኝ ይላል። በፈረንሳይኛ ግን ፊልም ሳይ ነው የሚያጥረው። በምንኛ ወይ ይሄን የወላችሁ አንዱ ጨለማ የተባለው ጨለማ ውስጥ ነው በቃ ብርሃን በሰረቀበት አልሆነ አይሆነኝም የሚል አለ ማለት ነው። እግዚአብሔር ይጠብቀልን ሁላችንም። አዎ እናሳ ይህንን ትቶ የእግዚአብሔር ቸርነት ተስፋ ማድረግ የእርሱን ጣዕም መቅመስ ጣሞት አይምሮ ከመሄድ እግዚአብሔር ይላል በመዝሙር 33 ቁጥር 8 ላይ እግዚአብሔር ጥዑም እንደሆነ ቀንሳችሁ እዩት።

ቤተ ጠዋት ቤተ ክርስቲያን ጠዋት ማታ መንግሥተ ሰማያት ትቀርባለች እና በቅዱስ ወንጌላ ምናችሁን ሳግቡ ለምን እንደምትል ይገባናል። ማንስ ስንቀምሰው እግዚአብሔርን ጣይ መንፈሳዊትን ስንቀምስ፣ ፍቅር አምራካዊትን ስንቀምስ፣ እሴት መንፈሳዊትን ስንቀምስ ቤተክርስቲያን ጠዋት ማታ መንግሥተ ሰማያት ቀርባለችና ምሳሉ ለምን ለምን ዘወተር እንደምትጮህ ተመለሱ ልጆች የባካቸው እያለች ለምን እንደምትታራ ይገባናል። ሦስተኛው ቀይጸ ተስፋ ነው። ጨለማ የሞት ጥላ የተባለው በነገራችን ላይ ሁለት ምሳሌዎች አሉ። አንደኛው በማቴዎስ ወንጌል ምዕራፍ 26 ከቁጥር 75 ጀምሮ፣ ሁለተኛው ደግሞ የማቴዎስ ወንጌል እዚያው አጠገቡ ማለት ነው ምዕራፍ 27 ከቁጥር 5 ጀምሮ የቅዱስ ጴጥሮስ እና የይሁዳ ታሪክ አለ። ሁለቱም ክደዋል። በክደት ደረጃ ግን ማን ነው ይበልጠው ይባል? ጴጥሮስን? አደለ ይሁዳ እኮ ሊያመልጣቸው ይችላል ረቂቅ ነው። ሀያል ነው። አጥብቃችሁ የያዙት የሚያቀሙን ተናግሯል። አይደ ቅዱስ ጴጥሮስ ግምናለ ሰዎች የሰውን ልጅ ማን ይሉታል ብሎ በጠየቀ ጊዜ በማቴዎስ ወንጌል ምዕራፍ 16 ላይ አንተ ቶ ክርስቶስ ወልደ እግዚአብሔር ሕያው ያለ አንተ የእግዚአብሔር ልጅ ክርስቶስ ነ ተቀዳሚ ተከታይ የሌለ የአኔ ባህሪ ልጅ ክርስቶስ ኢየሱስ ነ ብሎ ይሄንንም የገለጠልህ ፈቃደ ሥጋ ፈቃደ ደም መብረ ሥጋ መብረ ደም ጥበበ ሥጋ ጥበበ ደም አይደለም፣ አእምሮ ሥጋ ውረደም አይደለም፣ አላቦየዘበሰማያ በሰማ ያለ ባህሪ አባቴ ነው እንጂ ተብሎ የተመሰከረለት። ከዚያ በኋላ እነሆ አንተን አለት እልሃ፣ ነው ሮክ ማለት ነው። አለት ነህ እልሃለው፣ ወዲ በዛቲ ኮፍ አህን ንጻ ለቤተ ክርስቲያን። ይህ እንግዲህ አንተ አለት ነህ ብያለሁ ማለት በሥልጣነ ክህነት በፓትርያርክ አመራር ስር ባለች አምልኮተ እግዚአብሔር የምትመራ አማናዊት ዘመዓለማዊት ቤተክርስቲያን በካይናት አለትነት ላይ መሰረታለች። ዋናው በወልድ ዋህድ አለትነት ላይ ከአድማስ አለት ይበልጥ በጠናው በእግዚአብሔር ላይ መሰረቷን የመሰረተች ሃይማኖት ማለት ነው። የሲኦል ደጆች አይበረታቱባትም ተብሎ የተመሰከረለት ባላገር ምን አለ አላውቀው፣ ማንን አላውቀው። አረ እባክህ አነጋገር ይገልጸሃል ተባለ። የሆነ በተለይ አነጋገርን ምን ይልሃል? ይገር ማል በፍሱም በሶስተኛው የመትሩትም ሰው አላውቀው ጀመረ፤ ማለት ነው። ማንን ይገርማል? ያም የባህር ልጅ ክርስቶስ ኢየሱስ ነው። የሚያደርግ ሰውየውን አዳሙን ጥሩ። ይሁዳ ደግሞ ያቺ የሳንቲም ነገር ያዘችውና እሱም ደግሞ ያችን ምቹ ሰዓት ሲፈልግ ቆይቶ ምን አደረገ? ጌታን አሳልፎ ሰጠ። ተመልከቱ፣ እርሱም ለምድራዊ ብዕል ለብዕል ሰፋቂት በእሾቅ የተመሰለው ማለት ነው። ለእሷ ተማርኳል ማለት ምንድን ነው? ሰው ለተሸነፈለት ነገር ባሪያ ነው። ለምን ለምን ነገር ነገር ሁሉ ባሪያ ነው። ሰው በሲጋራ ሱስ ከተሸነፈ የሲጋራ ባሪያ ነው። በመጠጥ ሱስ ከተሸነፈ የምን ባሪያ ነው? ይሁዳ የፍቅረ ነዋይ ባሪያ ነው ማለት ነው። የጥፋት ሁሉ መሰረቷ መነሻዋ አፍቅሮተ ነዋይ፣ ገንዘብን መውደድ። ሰው ገንዘብን ሲወድ እግዚአብሔርን ይረሳል። ገንዘብ አምላኩ ሲሆን ከገንዘቦች ገንዘብ ሰው ሊፈጥሩሉ የሚችል ይመስለዋል። አንዳንዴ አርቆ የድሆች ፈጣሪ የሆነ ይመስለዋል። በመጨረሻ ግን ቅዱስ ጴጥሮስ የንስሐ እንባ ስቅስቅ ብሎ አለቀሰ። እንደኛ ትልቅ ሰው ነው፣ ግን እንደኛ ልቡ አመፀኛ አይደለም። ሁላቸውንም እያባ አይደለም፣ በዛት ልቡ ያላቸው እንዳላቸው እናውቃል። ነገር ግን ይቻለን ልቧ ጨክሟል። ክርስቶስ መሐሪ እንደሆነ እያወቀች እንኳን መመለስ አትፈልግም። ሰይጣን ግደለኝ ትላለች፣ ይቀርልሻል ይቀርልሽ መስሎሽ። በሰው እጅ፣ በዓለም እጅ ከመውደቅ በማን እጅ መውደቅ ይሻላል? ለምን ይምራ? ና አያችሁ፣ ቅዱስ ዳዊት ተጠይቆ ነበር እኮ በረሃ በኩናት በእግዚአብሔር እጅ ከመሞ የትኛው ይሻልሃል? ተባለ። መሞት ሞታል። የትኛው ይሻልሃል ሲባል በእግዚአብሔር እጅ መጣል ኛ የሚመረጠውን ነገር ማወቅ ጥሩ ነው። ቅዱስ ጴጥሮስ አነባ፣ እንባውን እንማርበት። ብዙም ጊዜ ዶሮ ሶስት ጊዜ እኛም ጥፋቱን እንጂ ምሳውን አሙለተስላል ነገር ናቸው። ምሳ ማለት እኮ ዳግም መወለጃ ነች። ብርንበት የምንጠገልባት ነች። አያችሁ ቅዱስ ጴጥሮስን ከካህዲነት ወደ ቅዱስነት አምጥታለች። አያችሁ ንሳ ለመግባት ደግሞ ካህዲውን በካህዲነቱ እንደ ይሁዳ ታጸናዋለች ማለት ነው። ይሁዳ ደግሞ ተስፋ መረጠ። ንጹህ ለማሳለፍ የሰጠው ነበት እያለው አለ የሸጠበትንም ገንዘብ በትኖ ለእነርሱ መልሶ እንዲ ሲሉት በቤተ መቅደስ በትኖ ሄደ፣ ታንቆ ሞተ። ጥፋቱ የት ጋ ነው? ተስፋ መቁረጥ ትሎ፣ ጥፋቱ የት ጋ ነው? ስለዚህ ጨለማ የወጥላ የተባለው ዋናው ንሳን ተስፋ ማድረግ ትቶ ምንም ተስፋ መቁረጥን ገንዘብ ማድረግ አራተኛው አምልኮተ ኮተ ባዕድ ነው። ጣዖት ማምለክ በጣዖት በአምል ኮተ ጣዖት እግዚአብሔር እንዳስቀኑት ሲናገር አምላክ ባልሆነው አስቀኑ በምናምንቴዎቻቸው ይላል። በምናቸው በምናምንቴዎቻቸው አስቀኑ ማለት ጣዖትን በማንበት እኮ ማለት ነው። ሳይለንት ስታደርጉት ጥሩ ነው። አያችሁ፣ በማይረባ ነገር አስቀኑኝ። እኔም ህዝብ ባልሆነ ህዝብ አስቀናቸዋለሁ። አዎ ምን በረከት፣ ረድኤት፣ ህይወት ለሌለው ህዝብ አሳልፌ ሰጣቸዋለሁ። ርኅራይንም ማየውቀው አሳልፌ ሰጣቸዋለሁ ይላ በዚያ ከመሆን ይጠፍል በኦሪዘ ሰዓት ምዕራፍ ሰላሳ ሁለት ቁጥር ሀያ አንድ ጀምሮ በግልጽ ተቀምጧል። አምስተኛው ሞተ ስጋ ሞተ ነፍስ ነው። ሁለቱም አንዱ አይቀርም አይደል? አንዱ ሞተ ስጋ ይቀራል። አዎ ይተከሩ ወምራ ላይ ካጥሩ ስጋ ከመሆነ ወለ ነፍስ ተመሰል ይብሉ ካትሎታ ስጋችሁን የሚገርሉትን አጥፋቸውን

አስደናቂ ብርሃን የተባለችውን አንድ ሶስት ነጥብ ብቻ ቶሎ ቶሎ አይተን አበቃ። አንደኛው ደህነተ ስጋ ደህነተ ነፍስ ነው። ስጋ ይህን የበላ ደሙን የጠጣ የዘላለም ሕይወት ሰው ግን ስድስት ቁጥር ይታወቃል። ሥጋዬን የበላ ደሜን የሚጠጣ ይዘናለት ህይወት ሞተ ስጋ ሞተ ነፍስ ከሞተ ስጋ ከሞተ ነፍስ ነፍሱም ማለት በስጋዬ ሞትም ሳይሆን ለክብር ትነሳለች የክብር ትንሳኤ ትነሳለች። ነፍስም ወደ ሲኦል ከመጣል ወደ ገሃነመ እሳት ከመጣል ከሞት ሞት ትድናለች ነው ይህንን በዚህ መልክ ነው የሚያስረዳን ሁለተኛው ልጅነት ነች አስደናቂ ብርሃን የተባለችው ባሪያ ከመባል ልጅነት መግባል ብርሃን ነው። ባሪያ መባል ጨለማ ነው። ልጅ መባል ብርሃን ነው። አዎ ወለለሰት ወፍዎ ባቦኑ ሥልጣነ ነው ብሎ እግዚአብሔር ሆነ ለተቀበሉት ምዕራፍ አንድ ቁጥር አስራ ሁለት ለዮሐንስ ወንጌል ለተቀበሉት በእርሱ ላመኑት አምላክ የፈጣሪ የላሉት አምላክ ወልድ አምላክ ላሉት የልጅነት ስልጣንን ሰጣቸው በማለት ያስረዳናል። ስለዚህ አስደናቂ ብርሃን የተባለችው የትኛው ናት? ልጅነት ወሉ እንጂ። አዎ እየተከታተላችሁ ከሆነ ማለት ነው። ሶስተኛው ዘላዓለማዊ ርስት ነው። አዎ ሁሉ ዘየአምን ከመ ክርስቶስ ወቶን እግዚአብሔር እግዚአብሔር የከበረ መስል ሆ ይመስለ እግዚአብሔር ክርስቶስ ኢየሱስ የአብ ባሕርይ ልጅ መሆኑን የሚያምን እግዚአብሔር ከእርሱ ጋር ይኖራል፣ እርሱ ከእግዚአብሔር ጋር ይኖራል። ለዘላለም ለዘላለም በዚህ እምነት የጸና ሰው አንደኛ ዮሐንስ መልእክት ምዕራፍ አራት ቁጥር አስራ አምስት ላይ በግልጽ ተቀምጧል። በግልጽ ተቀምጧል። ስለዚህ ስለዚህ ከጭለማ ወደ ብርሃን ከሞትና ወደ ዘለ ዓለማዊ ህይወት ልንመለስ ሰዎችንም ልንመለስ ይገባናል። ስለዚህ ሁላችንም ትክክለኛው ህይወት የትኛው እንደሆነ ኃጢያት እንደሆነ ብንሰራው ብንሰራው አጅር የማይጠግብ ገርሎን እንኳን አይረካም። በነገራችን ላይ አዎ፣ ከእግዚአብሔር ለይቶንም አይረካም። ስለዚህ እኛ ደግሞ ልናውቅበት ልንነቃበት ይገባናል። አምላካችንን ከሁሉ አስበልጠን እግዚአብሔርን ለማን መስጠት እንችላለን? በምን መለወጥ እንችላለን? በምን አይደለም። ይህ ነው እንግዲህ፣ በጨለማ የሚኖር ህዝብ ታላቅ ብርሃንን አየ። በጨለማ በሞት ጥላ ውስጥ ለሚኖሩት አስደናቂ ብርሃን ወጣላቸው። ያን ነው ይህንን ነው ያስተማርን፣ የመከረን፣ የገሰሰን የቅዱሳን አባቶቻችን አምላክ በወሉ ጊዜ አብሔር ስሙ ለዘላለሙ የተመሰገነ ይሁን። እንግዲህ የኔ ያቅምችናት